ሰላም እግዚአብሔር ብዛላችሁ። በያላችሁበት እንደምን አላችሁ? እንደምን ቆያችሁ? ውድ ነው መርከ ሚዲያ ቤተሰቦቼ እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። እንግዲህ ለአንድ ሳምንት በሚባል ደረጃ ጠፍቻለሁ ለመናገር ጥሩ ስሜት ላይ አልነበርኩም። ትንሽ ህመም ነበር እና በዛ ምክንያት የጠፋሁት እና ባጭሩ በዛሬ ቆይታችን የምናየው ምናልባት ሰሞኑን በተለያየ ማህበራዊ ሚዲያ ላይ ብዙ ነገሮች ናቸው የተከሰቱት። እና በቅድሚያ እንኳን አድረሳችሁ ለማለት ወዳለሁኝ ዛሬ ህዳር ስድስት ነታችን ቁስቋም ማርያም ማለት ነው። እንግዲህ ከድንግል ማርያም ጋር በተገናኘ እንግዲህ የስደቷን ታሪክ ሁላችንም የምናውቀው ነው ወደ ግብፅ ሰዳ እንግዲህ ያንን መነሻ አድርጎ የመጨረሻው ስደቷ ያለቀበትና የተመለሰችበትን መነሻ ማድረግ የምናከብረው በዓል ነው። እንግዲህ ለዚህ ያደረሰን አምላካችን እንደዚሁ ደግሞ ለቀጣ ዓመት አደርሶ እንደምጠያየቅ ያደርሰን እላለሁኝ። ይህንን ካልኩኝ በእግር ኳሱ ዓለም ውስጥ ውጭ አሁን በነገራችን ላይ የአዲስ ዓለም ስርዓትን አጀንዳውን ከማድረግ ካለማድረግ አንጻር ምዕራባውያን እና አሜሪካ፣ እንግሊዝ፣ ፈረንሳይ፣ ጣሊያን ምናምን እያለ የምንላቸው ነገሮች ሁሉም እዛ ሲፈጸሙ እዛ ሲከናወኑ የነበሩ ጉዳዮች ክትት ጥቅልል ብለው እኛው ጓዳ ገብተዋል። እኛው ሳሎን ላይ ነው ያሉት። ምናልባት ሰሞኑን እንግዲህ በዋናነት የሰማችሁት በእግር ኳስ ውስጥ ወይም ደግሞ እግር ኳስ ውስጥ ያሉ የእኛው የሚባሉ እህቶችና ወንድሞች በእንደ አይነት ነውር ውስጥ እንዳሉ አንዳንድ ጊዜ እኔ ለራሴ ግራ ይገባኛል። እና እስከ መቼ ነው የሰው ነውር ስናወራ የምንኖረው? እርግጥ ነው ለጥንቃቄ እያልን ነው የምናነሳው። ለምንድን ነው ይህን የምንበት ምክንያት እኔ አንዳንድ ጊዜ ስናገረው ራሱ እየከበደኝ ነው። ማለት አንተ ማንህና ወጣትህን ወደ ሰው ትጠቁማለህ? ይሄን ስላችሁ ግን የእነሱ ተባባሪ ሆኛ አይደለም። ይሄንን በደንብ በአትኩሮት እንድትሰሙኝ ወይም እንድታደምጦኝ የምፈልገው እና በቃ ስለ አዲስ ዓለም ስርዓት እያወራን ወይም ደግሞ ዘመኑ ምን አይነት አስቸጋሪ እንደሆነ ክፉ ዘመን እንደሆነ በተለይ ደግሞ በተለይ ሚዲያው አሁን የትልቁን ነገር የማነሳበት ምክንያት ሚዲያው ዘመኑ አስቸጋሪ ስለሆነ ጥቅም እንዳለው ሁሉ በዛው ልክ በተለይ ልጆቻችሁን ልጆቻችንን በምን አይነት መልኩ ነው ከዚህ አይነት ነገር ራሳቸውን ሴኪዩር ማድረግ ያለብን ይህን መጠበቅ ያለብን? ለምን ዛሬ የሆነ አካል ወጥቶ የሆነ ነገር ሲያደርግ ሁሉም እጁ ስልክ ላይ ባለው ነገር ይመለከታል እና በተለይ በተለይ የአስተሳሰብ አድማሳቸው በጣም ህፃናት የሆኑ ያን ነገር ሲያዩ እንደ ትክክለኛ ነገር አድርገው ያን ነገር ደው መልሰው እነሱ ፕራክቲስ ለማድረግ ስለሚሞክሩ ስለሚጥሩ ያንን መነሻ አድርገን እንደዚህ ፕሮግራም እንሰራለን እንጂ የሰው ሀቃት በአደባባይ እንደዚህ ለመዘግዘግ አይደለም። ይሁን ለመናገር ይሄን እንምላችሁ እና ግብረሰዶምን እንዴት ለመሸፈን አስበህ ነው ወይ የሚል ሰው ሊኖር ይችላል። ነው እንደዛ አይደለም። እናጋልጣለን፣ እንናገራለን፣ ሰው እንዲጠነቀቅ እናደርጋለን። ምንም ጥያቄ ውስጥ የሚገባ ጉድ ላይ ሆኖ አይደለም ይህን ያነሳውበት ምክንያት ዞሮ እነሱም በዛ አንግል ብናነሳቸውም እኛም ዞሮ ሌላ ኃጢአት ደግሞ ያው አለብን፣ ነው ሰው ነን፣ ፍጹም አይደለንም። ነው ባጭሩ፣ ዞሮ በዚህ ህይወት ውስጥ ያሉ እህቶች ወንድሞችም ወደ ደህናው ነገር፣ ወደ መንፈሳዊ ነገር እንዲመለሱ የሚለው መልእክታችን ለማስተላለፍ ነው። ባጭሩ አስቀድሞ ነበር መሰረት ያለበት በቀጥታ የሚሆን በተዘዋዋሪ እዚህ ህይወት ውስጥ አሁን ለገቡ ሰዎች የሆነ ትውልድ የሆነ አካል ተጠያቂ ነው። ዛሬ ለምሳሌ ስፔሻሊ ግል ትምህርት ቤት ላይ ብትመለከቱ እነ አዳሪ ትምህርት ቤት የሚባሉ አካባቢ ላይ ሁሉም ላይ ሆን ይችላል። ብዙ አጀንዳዎች አሉ፣ በጣም ብዙ በስፋት እንደ አይነት ነገሮች የሚቀነቀኑባቸው ማለት ነው ኢትዮጵያ ውስጥ ናቸው። በሀሳብ በአስተሳሰብ በአይዲዮሎጂ ግን የእኛ ትውልድ እንዳይሆኑ የሚቀረጹ ብዙ ቦታዎች ማየት እንችላለን። ለምሳሌ አማረኛ ወይም የሀገራቸውን ቋንቋ ትግረኛ ኦሮሞኛ፣ ሌላም ሌላም ቋንቋ ኢትዮጵያ የሆኑ ነገሮችን የማይማሩ ትምህርት ቤቶች አሉ። ይህ ሁላችሁ የምታውቁት ነው። ኢትዮጵያ ይሄን በቋንቋ ደረጃ ያነሳ ሁላችሁ እንጂ ባህላችንን፣ እሴት፣ እምነት፣ ሌሎችንም ልንዘረዝራቸው የምንችላቸው በርካታ የኢትዮጵያን መገለጫ የሆኑ ነገሮችን እንዳይማሩ፣ እንዳያውቁ የሚደረጉ ወይም ደግሞ የሚደረጉበት ሁኔታዎች አሉ። እዚሁ ኢትዮጵያ ውስጥ ያሉ በትምህርት ቤት ደረጃ፣ በትምህርት ሴክተሩ ደረጃ ይሄ ትምህርት ሴክተር ላይ ያለው አካል ይሄ ሊፈትሽ ይገባል ብያ ነው። እኛ ስም እያጠፋን አይደለም፣ አደባባይ ላይ ያየን ያለ ነው ስለሆነ ነው። አሁን በስፖርቱ ዘርፍ ያለውን ደግሞ ሰሞኑን ሰምታችኋል። በሴት የእግር ኳስ ክለብ ውስጥ የሚጫወቱ እህቶችና ወንድሞች በዚህ አስነዋሪ በሎጥ ዘመን የሳት ዲን ወርዶ ምድርን እንዳያጠፋ ምክንያት የሆነውን የግብረ ሶዶማዊነት እንቅስቃሴ ወይም ግብረ ሶዶማዊነት በሰፊው እየተሳፋ እንደሆነ እና ፕራክቲካሊ እንዴት እውን እንደሆነ በሚል ጋዜጠኞች ሲናገሩ ሰምታችኋል ብያምናለሁ። ያው ሌስ ስልሆን ሰሞኑ ሳር ሰራ ማለት ነው። ይሄ የመጀመሪያ አይደለም በነገራችን ላይ። አሁን በዚህ ደረጃ ስለወጣ ነው እንጂ ሌሎችንም ከተማችን ላይ ብትዞሩ፣ ኢትዮጵያ ውስጥ ባሉ ከተሞች ብትዞሩ ብትፈትሹ በጣም እልፍ ነገር ነው የምታገኙት። ወዴት ነው ይሄን ያለ ነው? ለማን ነው የምንጮው? ለማንንም ምን እናገረውስ? ይሄ እንደ አይነት ትውልድ ስለምን ተፈጠረ? አሁን ቅድም ያልኳችሁ ልክ ይሄንን ጉዳይ ውስጥ ያለውን አካል መክሰስ ብቻ አይደለም፣ ሌሎችም ከኋላ ይህን ተከትለው የሚሄዱ አሉ። እንዴት እናስቆም? አሁን ጥያቄው መፍትሄ ምን እናድርግ ነው መሆን ያለበት። ለማንኛውም ሲቪ ቪዲዮዎችን አንድ ሙቪ የበለጠ ለማጠናከር ያስችለናል ብዬ ስላሰብኩ ነው። ጋዜጠኞቹ የሚሉትን ነገር እናድመጥና እንገናኝ፣ ተመልሰን ከእግር ኳሱ ይውጡልን። ይውጡ ከእግር ኳሱ። ከፈለጉ ራሳቸው እዛ ቤታቸው እንደፈለጉ ይሆኑ። ምክንያቱም እርግጠኛ ነኝ ሃይማኖት አላቸው። የትኛውም ሃይማኖት ኢትዮጵያ ውስጥ ማንም አይቀበለውም። ይሄንን ጉዳይ ማንም የማይቀበለው ነው፣ የትኛውም ሃይማኖት ማለት ነው። ለመስማት እንኳን የሚቀፍ ነገር የሚቀፍ ስለዚህ ከዚህ ነገር የሚወጡበትን መንገድ መጀመሪያ ማመቻቸት ያው ዋናዎቹ ልጆች ናቸው። በግ መጠየቅ አለባቸው። ዋናዎቹ ማም የመጀመሪያዎቹ በካዮቹ በካዮቹ መጠየቅ አለባቸው። በካዮቹ መጠየቅ አለባቸው። በነገራችን ላይ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጅራን በጉዳዩ ላይ የተወሰነ ሀሳብ እንዲሰጡ ጠይቄያቸው ነበረ። እርሳቸው ከማህበራዊ ጉዳይ ሴቶች ጉዳይ ጋር ጉዳዩ እንዲይዙ አድርገን እኛም አስፈላጊውን ማስረጃና መረጃ ለመስጠት እኛም ደግሞ እንደተባሉ ብዙ ተጫዋቾች የሚገኝ ከሆነ የብሔራዊ ቡድኑ ተጫዋቾች ከሆኑ የሚበተኑት እናባራለን፣ ለብሔራዊ ቡድኑም እንዳይመረጡ እናደርጋለን። ክለብ ላይ ያሉ ከሆነ ከክለብ እንዲወጡ እናደርጋለን። ሙሉ በሙሉ ከእግር ኳሱ እንዲወጣ እናደርጋለን። እሱን ለማድረግ ከፍተኛ ስራ እየሰራን ነው፣ የእናንተንም እገዛ እንፈልጋለን ብሎ ነግረውናል። ስለዚህ ይኸው መረጃውን አቅርበናል። የኢትዮጵያ እግር ኳስ ፌዴሬሽንም ሲሪየስ እርምጃ እንደሚወስድ ይጠበቃል። አሁን መነሻቸው ክለብ ስለሆነ ሶፊ። አዎ ክለቦች መጀመሪያ ያጥሩ፣ ይህንን ጉዳይ ሲሪየስሊ ለምሳሌ፣ ዝም ብሎ በወረደ ደረጃ አሁን እዚህ ጋር መሸፋፈን በቃ ይብቃ። ትውልድ እያለቀ ነው ነገ ወደ እግር ኳሱ የሚመጣ ሴት እግር ኳስ ተጫዋች ሊጠፋ ነው። ስለዚህ ያ ነገር አሁን ይህን ዛሬ ይህንን ፕሮግራም የሚሰማ ሰው አስበዋል። ሰፊ የሴት ልጅ አባት፣ የሴት ልጅ እናት ልጇን አምና ለእግር ኳስ ተጫዋች ልትልክ ነው። ይሄን ፕሮግራም ዛሬ ሰምተው ግን መውጣት ስላለ እኛ እስከ ዛሬ ሸፋፈንን፣ ምን እናርግ ሸፋፈንን። ቢያንስ ልጆች ናቸው፣ ሕፃናቶች ናቸው፣ ታዳጊዎች ናቸው፣ ሕይወታቸው እንዳይበላሽ፣ ቤተሰቦቻቸው እንዳያዝኑባቸው ደባበቅን። ግን አሁን ተንሰራፍ ጭራሽ ስትደብቀው በጥፍ እንግዲህ፣ ቅድም ምን ያህል ያስቀመጠው ነገር አለ 89% ኮ ማለት ኮ ኦልሞስት ኦልሞስት መቶ ፐርሰንት በለው ኮ ሶፊ፣ ሁሉም ተጫዋቾች አደጋ ውስጥ እንዳሉ የሚያሳይ ነው። ይሄ ሲባል ግን ደግሞ ሴት እግር ኳስ ተጫዋቾችን እያያችሁ ሁሉንም በዛ ደረጃ አድማጮች እንዳትገምቷቸው። በጣም ንጹሃን አሉ። ይሄው እንደነ ህይወት ደንጊሶ አይነት የቀድመው ተጫዋች አጋልጣለሁ እያሉም የሚናገሩ አሉ። ተው ብያቸዋለሁ። የሚመክሩ አሉ ንጹሃን አሉ። ንጹሃንም አብራቸው አጨፍልቁ አድማጮች እንዳይጨፈልቁ አደራ አደራ። ይሄን በጣም ከአደራ ጋር ግን፣ ማጆሪቲው ግን በቃ ተበክለዋል። እዚህ ውስጥ ገብተውበታል። በ ወደርንም ጠላንም ገብተውበታል እንደ ትክክለኛ ነገርም እያዩት ነውና ስለዚህ ክለቦች፣ እኔ ክለቦች፣ ወላጆች እንኳን ይቸገራሉ። ገብቷል መቼም፣ ለወላጅ ሁሉን ነገር ወላጅ ሊደርስበት አይችልም። ክለቦች ግን ያውቃሉ ማን ምን እንደሆነ የተለያዩ ተጫዋቾችን ኢንተርቪው ማድረግ ይለዩዋቸዋል። መለየት ይቻላል። በቅድሚያ ለወንድሞቻችን ለጋዜጠኞቹ በጣም ቴንክዩ ማለት እወዳለሁ፣ በግሌ ፐርሰናሊ ማለት ነው። ምናልባት አዲስ ዓለም ስርዓትን በተመለከተ ሁሌ የምንጮኸውና የምናገረው በጣም ጥቂቶች ነን ኢትዮጵያ ውስጥ በነገራችን ላይ በጣም ጥቂቶች ማለት ነው። ይሄ ማለት ነው ባጭሩ፣ በዚህ ደረጃ ህዝብ ወይ ማህበረሰብ አንቂ፣ ተጽዕኖ ፈጣሪ ሰዎች ጉዳዩን ትኩረት አድርገው ሲሰሩበት በግሌ በጣም ደስታ የተሰማኝ ማለት የምንናገረው ነገር ከየትም ተነስተን አደለም መነሻ አለን። የእኛ ባህል አደለም ዓለምን እያጠፉ ያሉት አዲስ ዓለም ስርዓት ማለት ይሄ ነው። እንዲህ አይነት ትውልድ መፍጠር ነው እምነት አልባ ሃይማኖት አልባ እሴት አልባ ፈሪያ እግዚአብሔር አልባ የሆነ ትውልድ መፍጠር ነው አላማው። ሰማያ ዘጠኝ ፐርሰንት ማለት እንግዲህ መቶ ፐርሰንት ማለት ነው አንድ ቀረ ማለት ምን ያክል በቁጥር ደረጃ ብትሄዱ በጣት የሚቆጠሩ ናቸው ሊተርፉ የሚችሉ። ሌሎቹ በዛ ህይወት ውስጥ ያሉ ናቸው ማለት ነው። ይሄ ይፋ የሆነው ነው። በሁሉም ሴክተር እና በሁሉም ዘርፍ ላይ እንደአይነ ነገሮችን ሪሰርች ብትሰሩ በጣም ጉድ ይወጣል ማለት ነው። አንዳንድ ጊዜ ሀገራችን ለምን እንደ መከራ ውስጥ ገባ ብለን ስታስቡት እውነትን እንደ በደላችን ከሆነ እኛም ሁላችንም ሀቀት አለብን ለመናገር ቅድም እንዳልኳችሁ የመፍረድ ያለመፍረድ ጉዳይ አይደለም ነው ይሄ ልክ አይደለም እያለን ያለ ነው። በነገራችን ላይ ግብረ ሰዶማዊነት ልክ አይደለም፣ ትክክል አይደለም ከዚህ መንገድ ተመለሱ ብሎ መናገር በሰው ላይ መፍረድ አይደለም። ቅድም መግቢያ ላይ ለመናገር እንደሞከርኩት የሰው ኃጢአት ማውራት እንደው ይሰለቻል ያልኩበት ምክንያት ምንድን ነው እንደ አይነት ነውሮችን ለማህበረሰብ ሁሌ ጊዜ መናገር ማውራት ጥሩ ነገር እንደው አንዳንዴ መልካም ነገር አለመናገር በራሱ እንደው ሁሌ እንደው እነኝህን ደግሞ ደሞ የሚናገሩት ነገር ምንድን ነው ብለው በአድማጭ ዘንድ እንደው ትችት ሊያስነሳ ይችላል የሚል ግምትና ፍርሃት ስላለኝ ነው። ግን እኛ የምንጮኸው ለምንድን ነው? መሬት ላይ ያለው ነገር አሁን አደባባይ ይወጣ ስለሆነ እንደዚህ በይፋ በቃ ይሄ ምንድን ነው ብሸፍኑት ሊጠፋ የማይችል ነገር ነው። በቃ እየፈነድ በራሱ ጊዜ እየፈነዳ ነው ያለው ይሄን ነው እየተዋጋን ያለው ነው ውጭ ታውት አሁን በተለይ በተለይ እኔ አሁንም ደግሜ ደጋግሜ የምናገረው ነገር ልጆቻችሁን ግል ትምህርት ቤት የምታስተምሩ እህቶችና ወንድሞች፣ ግል ትምህርት ቤት አታስተምሩ አይደለም ሀሳባችን እኛ እንደዛ የሚል ሪያሊቲም አይደለም እንደዛ የሚል አመክንዮም የለኝም። ግል ትምህርት ቤት የምታስተምሩ አዳሪ ትምህርት ቤት ላይ የምታስተምሩ በእግር ኳሱ አለም አሁን ልክ ወንድሞቻችን ጋር ጋዜጠኞች እንዳነሱት በሌላም ቦታ በነገራችን ላይ ይሄ እንደ ዋና ነገር ተነሳ እንጂ በሌሎችም ዘርፎች ላይ፣ ፕሊስ ልጆቻችሁን በአይነ ቁራኛ ተከታተሉ። ልጆች እናንተ ጋር ለምሳሌ ልጆች አሁን ከእናንተ ጋር ከሚያሳልፉት ጊዜ የበለጠ ከእናንተ ተለይቶ የሚያሳልፉበት ጊዜ ይበልጣል። ትምህርት ቤት ማለት ነው፣ ሌላም ቦታ ሊሆን ይችላል ማለት ነው። ስለዚህ ለልጆቻችሁ ምግብ ትምህርት ቤት ክፍያውን ልብሳቸውን ብቻ አይደለም ሁሌም ማነሰው ሀሳብ ነው ውሏቸውን ጠይቁ እናንተ ተቆጣጥራችሁ አዘልቁ ትችላላችሁ እጅና እጃቸውን እጅና እግራቸውን አንጠልጥላችሁ ወስዳችሁ ለቤተ ክርስቲያን ስጡ ሙስሊሞችም እንደዚሁ መስጊድ ወስዳችሁ ስጡ ለሃይማኖት አሳልፋችሁ ስጡ ለእምነት ቤት አሳልፋችሁ ስጡ ቢያንስ ህሌናቸው ውስጥ ህሌናቸው ውስጥ ያን ነገር ልጸየፍ የሚችል ነገር ትንሽ እርሾ ትንሽ እርሾ እንዲያገኙ። ለምን ማንኛውም ቤተ እምነት እንዲህ ዓይነት ነገር ነውር ስለሆነ ማለት ነው። ለሁሉ ነው መልእክቴን የማስተላለፈው። በተለይ ደግሞ ኦርቶዶክሳውያን እህቶች ወንድሞቼ፣ ፕሊዝ ጥንቃቄ አድርጉ። ልጆቻችሁ ላይ ስሩ። በውስጡም በውጭም ያላችሁ በሀገር ውስጡም አገሮችም ያላችሁ የእነ ሙሴን ታሪክ እናንሳ። በተለይ በውጭ የምትወሩቶች ወንድሞች፣ በስደት ያላችሁ እስራኤላውያን ከግብፅ ባርነት ነጻ ከመውጣታቸው በፊት በፈርዖን ቤት ያደገው ሙሴ እናቱ ደንገጡር ሆና ገብታ እዛው ልጇን እንዴት አደጋ ታውቃላችሁ። አሁን እናንተ እንደውም ያላችሁበት ህይወት ምንም በስደት ዓለም ብትሆኑ እንኳን ኢቭን እራሱ በፈርዖን ቤት እንዳለው ህይወት አይደለም የእናንተ ህይወት። ልጆቻችሁን ተከታተሉ በውጭ ዓለም ብትኖሩም እንኳን ልጆቻችሁን ኢትዮጵያ አድርጓቸው ኦርቶዶክስ አድርጓቸው። ልጆቻችሁን ባህላቸውን፣ እምነታቸውን አሳውቋቸው፣ ነገሯቸው። ካላወቋቸው አሁን አሁን እንደዚህ ምን ሰማቸው እኮ የአስተዳደግ ችግር ነው እኮ ሌላ ምንም አይደለም። ነገራችን ላይ ሌላ ምንም አይደለም። ልጆች ከልጅነታቸው ጀምሮ የተጫነባቸውን ነገር፣ ያዩትን ነገር፣ የሚሰሙትን ነገር ነው የሚሆኑት። አንዳንዴ መፍረድ ከባድ ነው የምላችሁ ለዛ ነው። ለምን የሆነ ሳይታይም ላይ ልጆች መማር ባለባቸው መሄድ ባለባቸው መንገድ ባለመሄዳቸው ዛሬ ላይ እንደ አይነት ነገር ላይ ሆነው እናገኛቸዋለን። ይሄ ማለት ደግሞ ከእግዚአብሔር መንገድ ምን ያክል ፈቀቅ እንዳልን ነው የሚያሳየው። ማንም ማንም እንደ አይነት ነውር ሰርቶ ሲኦል መግባት አይፈልግም፣ ከእግዚአብሔር ጋር መጣላት አይፈልግም። ግን ይሄን እንዳያደርግ መጀመሪያ ፈሪሃ እግዚአብሔር እንዲኖረው ማድረግ ነው። አሁን እነትናናቸው እነከሌናቸው፣ እነሱ እንደዚህ ምናምን እሱ አይጠቅመንም። ቆም ብለን ምን እናድርግ ነው ጥያቄው። ምን ማድረግ እንዳለብን ደግሞ እየተናገርን ያለ ነው። በተለይ በተለይ ልጆቻችሁ ላይ በደንብ ስሩ። በውስጥም ያላችሁ፣ በሀገሮችም ያላችሁ፣ በአካባቢያችሁ በሰፈራችሁ በማትገናኙበት ሁኔታ በአጋጣሚ ሁሉ ስለዚህ ጉዳይ አውሩ። በተለይ እናቶች ስትገናኙ ስለ ልጆቻችሁ ኮሚኒኬት አድርጉ እርስ በርሳችሁ ከልጆቻችሁ ጋር ብቻ ሳይሆን እናቶች ከእናቶች ጋር አባቶች ከአባቶች ጋር ስለ ልጆቻችሁ አስተዳደግ ኮሚኒኬት አድርጉ። ልጆቻችሁን አሳልፋችሁ ለእግዚአብሔር ስጡ። እግዚአብሔር ይቆጣጠራቸው፣ መንፈሳ ይቆጣጠራቸው። አለበለዚያ ምን ዋጋ አለው? መና ወልዶ መና ማለት ነው። ከእግዚአብሔር በታች ለልጆች ኃላፊነት የተሰጠው ማን ነው? ቤተሰብ ነው። እነኚህ ልጆች ላይ አሁን መቶ ፐርሰንት ዝም ብለን ልንፈርድባቸው አንችልም። የሆነ? ይጋባል። የሆነ የታለፈ ነገር አለ። የሆነ መሰራት የነበረበት ታይም ላይ ሳይሰራ ቀርቶ አሁን የሆንነው ላይ ሆነናል። እርግጥ ተጽዕኖ ዓለም አቀፋዊ ነው፣ ግሎባላይዜሽን ያለንበት። ለምን ዓለም አቀፋዊ ነው ማለት? ግፊት አለ ነው፣ ባጭሩ ከውጪ ማለት ነው። እንዲህ በቀላሉ ይሄን እንምላችሁ በልበው የምናገረው ከነሱ ጋራ ዲያብሎስ ነው ያለው፣ ከኛ ጋራ ግን እግዚአብሔር ነው ያለው። መጀመሪያ እሱን ማረጋገጥ ነው። እግዚአብሔር ከኛ ጋር እንደሆነ ማመን ነው። ከዛ እግዚአብሔር የያዘ ደግሞ ያሸንፋል። እኛ ጋራ ካለው፣ እነሱ ጋር ካለው እኛ ጋር ያለው ይበልጣል አይደል? ያለው ያዝ በቃ፣ የኤልሳ ደቀ መዝሙር። ስለዚህ አሁንም እግዚአብሔር ከኛ ጋር ነው፣ አሸናፊው እግዚአብሔር ከኛ ጋር ነው እና ዳይ ተረከሰውን ነገር እንቃውም በየደረጃው ያላችሁ የመንግስት አካላት ከወንድሞቻችን ጋር ሲዘሩ እንዳነሱት ተጠያቂነትን ማስፈን ይጠበቃል። ህዝቡም ይጠብቃል። ከባድ ነው። በአጠቃላይ ከባድነቱ ግን ምንድን ነው? እኛ ባልነቃን ቁጥር ነው ነገሮችን ሁሉ ይሄ ዝም ብሎ ፈጠራ ነው፣ አንድ ዓለም ስርዓት ፈጠራ ነው፣ ኢሉሚናቲ ፈጠራ ነው ምናምን የሚሉ ሰዎች ናቸው። በተለይ ውሃ እያሳሳቀ ወስድ ያለ የሚለው አባባል አሁን ላይ ይሰራል። ነገሮችን ሁሉ በትኩረት አለመመልከት እንደ አይነት ድርጊት ይዳርገናል ማለት ነው። አንዴ ከፈነዳ በኋላ ደግሞ በኋላ መቆጣጠር አንችልም። ምድራችን ላይ፣ ሀገራችን ላይ ለምን እንደ አይነት መከራ እንዳይመጣ እግዚአብሔር ከዚህ በላይ አለመቆጣቱም አንዳንዴ ቸርነቱ ይገርመኛል። እና አሁንም ለሀገራችን ሰላምን፣ ምህረትን፣ ቸርነትን ያምጣልን። ለሁላችንም ማስተዋይ ልቦና ያድለን። ለንስሐ ሞት ያብቃል። በድጋሚ እስከምነገናኝ መልካም ቆይታ እንዲሆንላችሁ መኛለሁኝ። ይቆየ